ሰላም ሰላም፣ እንዴት ናችሁ ውድ የአርሰናል ደጋፊዎች ድምፅ ተከታታዮች፣ በርካታ መረጃዎችን ወደ እናንተ ይዤላችሁ መጥቻ ለው እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ለቻናሉ አዲስ ሆናችሁ ቻናሉ ሰብስክራይብ እንዲሁም ቪዲዮ ላይክ ማድረግ ፈጽሞ እንዳይዘነጋ። አብራችሁን ቆዩ። ከሳምንት ሰዓት በፊት አርሰናል ለቶማስ ፓርቲ ኮንትራት ለማቅረብ ዝግጁ እንደሆነና ተጫዋቹ በአርሰናል ይቆያል ቢባልም አሁን ላይ የኮንትራት ድርድሩ እንደዘገየም ታውቋል። እንግዲህ ዴቪድ ኦርኒስትን እንዳለው እንግዲህ አሁን ስምምነት ላይ ለመድረስ እንዳልተቻለና ምናልባትም የማይሳካ ከሆነ ወደ ገበያ ይወጣሉ ተብሏል። እንደምናስበው አርሰናል ከቶማስ ፓርቴ ጉዳት ታሪክ አንጻር አሁን በሚከፍለው ደሞዝ ኮንትራቱ እንዲራዘም የፈለገ አይመስልም። ናዊ ተጫዋችን ለማቆየት የሚሰጠው ኮንትራት ሳይሆን የሚቀንሰው ደሞዝ ያሳሰበው ይመስላል። የቶማስ ፓርቲን ኮንትራክት ጉዳይ እንግዲህ በቶሎ እልባት ለማግኘት አርሰናሎች በርካታ የሆኑ ስራዎችን እየሰሩ እንደሆነ ነው እየተገለጸ የሚገኘው። በርካታ የፕሪምየር ሊግ ክለቦች እንግዲህ በብራዚላዊ ተጫዋች ሮድሪጎ ላይ ፍላጎት እንዳቀረቡ ነው እየተገለጸ የሚገኘው። አርሰናል እንግዲህ ተጫዋቹን ያደንቃሉ፣ እንግዲሁም እንግዲህ ማጥቃቱ ላይ ብዙ መጨመር የሚችለው ነገር እንዳለ ያምላሉ ነገር ግን ብራዚል ተጫዋች ሮድሪጎ ምንም አይነት ውሳኔ ከመወሰኑ በፊት ጃቪያ አሎንሶን ማነጋገር ይፈልጋል ተብሏል። ተጫዋቹ እንግዲህ የቡድኑ ዋና ሰው መሆንን ይሻል፣ እንዲሁም ከቀኝ ይልቅ በግራ ወይም መሃል ላይ መጫወት እንደሚመርጥ ነው የተነገረ የሚገኘው። አርሰናል እንግዲህ የመሀል ተከላካይ ለማስፈረሙ ወደ ገበያ የሚገባ ከሆነ እንግዲህ ከቀዳሚዎቹ ሰዎች ዋነኛው እንግዲህ ማርክ ጉሂ እንደሚሆን ነው ዴቪድ ኦርስተን እየዘገበ የሚገኘው። እንግዲህ አርሰናሎች በተከላካይ ስፍራ እንግዲህ ብዙ አማራጭ የላቸውም። ታዲያ አማራጫቸውን ወይም ደግሞ ስኳድ ዴብሳቸውን የማስፋት ሀሳብ አላቸው። ታዲያ በዋነኝነት የሚመለከቱት ተጫዋች የክሪስቲያል ፓላሱ የመሀል ስፍራ ተጫዋች የሆነው ማርክ ጉሂ እንደሆነም ተነግሯል። የአርሰናሉ አሰልጣኝ ሚካኤል አርቴታ ብራዚላዊ ተጫዋቹ ሮድሪጎ ወደ ቡድኑ እንዲፈርምለት እንደሚፈልግ በይፋ አሳውቋል። እንግዲህ አሁን የሚወጡ መረጃዎች እንደሚጠቁሙት ከሆነ ስፔናዊው አሰልጣኝ ሚካኤል አርቴታ በሮድሪጎ ላይ ፍላጎት እንዳለው በይፋ አሳውቋል። እንግዲህ ከዚህ በፊትም ከተጫዋቹ እንግዲህ ስሙ ከአርሰናል ጋር ሲያያዝ ስናስተውል ነበር። በይፋ ሚካኤል አርቴታ ተጫዋቹ ወደ አርሰናል እንዲመጣለት እንደሚፈልግ ነው ያሳወቀው። አርሰናል እንግዲህ በአዲስ አጥቂና የመስመር አጥቂ የማስፈረም እንግዲህ በዚህ ሳምንት ልንመለከት ከሚገቡ ቡድኖች አንዱ ነው ሲል ነው እንግዲህ ታማኙ ዴቪድ ኦሪስተን የዘገበው። እንግዲህ በዋነኝነት አርሰናሎች የፊት መስመር አጥቂና የክንፍ መስመር አጥቂ የማስፈረም ፍላጎት እንዳላቸውም ታውቋል። አርሰናል እንግዲህ የማርቲን ዙቤሜንዲን ዝውውር ከወል ማፍረሻው 51 ሚሊዮን ፓውንድ በላይ 55 ሚሊዮን ፓውንድ ለመክፈል ተስማምቷል። ይህም እንግዲህ የወል ማፍረሻውን በአንድ ጊዜ ሳይሆን በረጅም ጊዜ ለመክፈል ያስችለዋልም ተብሏል። ተጫዋቹ እንግዲህ አርሰናልን ለመቀላቀል ሙሉ ለሙሉ እንደ ተስማማ ነው እየተገለጸ የሚገኘው። ፌናዊ ተጫዋች ማርቲን ዙቤሜንዲ በሁሉም ነገር እንግዲህ ከአርሰናል ጋር እንደ ተስማማና ሁለቱም ክለቦች ሰነዶችን እንደተቀያየሩ ተገልጿል። አርሰናል ምንም ወሬ እንግዲህ አርሰናል እንግዲህ ብዙ ወሬዎች ቢናፈሱም አርሰናሎች እንግዲህ ተጫዋቹን የግላቸው ለማድረግ መስማማታቸው ነው እየተገለጸ የሚገኘው። ታዲያ ማርቲን ዙቢመንዲ አርሰናልን የሚቀላቀል ይሆናል። ይህን ዝውውር ለማጠናቀቅ ሁሉም ሰነዶች ተለዋጧል። ሚስጢራዊነት ያላቸው የህግ አስገዳጅ ስምምነቶች ስላሉ እንግዲህ ይህን ነገር እንግዲህ መደበኛ የሆነና በዝውውር ውስጥ ያለ ነገር ነው እና በአርሰናል ሪያል ሶሴዳድ ና ማርቲን ዙቢመንዲ መካከል የሶስትዮሽ ስምምነት እንዳለ ና የስፔናዊ ተጫዋች የህክምና ምርመራ በተሳካ ሁኔታ እንደጨረሰም እንግዲህ ዝውውሩ ይፋ የሚሆነ ይሆናል ሲል ነው እንግዲህ ኦዚል የዘገበውና ያዛገበውና ማርቲን ዙቤሜንዴ ዝውውር እንዳ እንግዲህ እንዳበቃለት ነው እየተገለጸ የሚገኘው። በቅርቡ እንግዲህ በአርሰናል መለያ ተጫዋቹን እንደምን እንደምንመለከተው ነው በዛሬው ዕለት የሚወጡ መረጃዎች የሚጠቁሙት አርሰናል እንግዲህ በብራዚላዊው ተጫዋች ገብርኤል ማርቲኔሊ በኩል የሚመጡ የዝውውር ጥያቄዎችን ለመቀበል ዝግጁ መሆኑ ታውቋል። እንግዲህ የክንፍ መስመር ተጫዋች በአርሰናል ቤት ያለው ነገር እንዳበቃና በክረምቱ የዝውውር መስኮትም አርሰናል እንግዲህ ተጫዋቹን ለመሸኘት እንግዲህ በምትኩም እንግዲህ አዲስ የክንፍ መስመር ተጫዋች የማስፈረም ሀሳብ እንዳለ ነው እየተገለጸ የሚገኘው። እንግዲህ አርሰናል በርካታ የክንፍ መስመር ተጫዋቾችን ለማስፈረም ወደ ገቢያ መውጣቱ እንግዲህ ተመላክቷል። ይሄ የሚያመላክተው ደግሞ ሙሉ ለሙሉ ገብርኤል ማርቲኔሊ የሚካኤል አርቴታ እቅድ እንዳልሆነ ፍንጽው አድርጎ የሚያሳይ ጉዳይ ነው እና ይህ ብራዚላዊ ተጫዋች በክረምቱ የዝውውር መስኮትም አርሰናልን የሚለቅ ይሆናል። የጣሊያኑ ክለብ ኤሲ ሚላን እንግዲህ ቲዮ ሆርናንዴዝን የሚሸጡ ከሆነ እንግዲህ ለእርሱ ነኛ ተተኪው ተጫዋች የአርሰናሉ አሌክሳንደር ዚንቼንኮ እንደሆነ ታውቋል። እንግዲህ ታማኙ ዲማርዚዮ ነው እንግዲህ መረጃዎችን እያወጣ የሚገኘው በተለይም እንግዲህ ኤሲ ሚላኖች ቲዮ ሆርናንዴዝን ለመሸጥ ፍላጎት አላቸው። እንግዲህ ይህ ተጫዋች ከኤሲ ሚላን የሚለቅ ከሆነ በዋነኝነት እንግዲህ በዩክሬናዊ ተጫዋች አሌክሳንደር ዚንቼንኮ የመተካት ፍላጎት እንዳላቸው ነው የሚወጡ መረጃዎች እየጠቆሙ የሚገኙት ሊዮኖች እንግዲህ ማት ተርነርን በ8 ሚሊዮን ፓውንድ ለማስፈረም ተስማምተዋል። አርሰናል ታዲያ ከሽያጩ 10 ፐርሰንት የሚያገኝ ይሆናል። እንግዲህ ማት ተርነር በአርሰናል ቤት የመሰለፍ እድልን አላገኘም ነበር። ታዲያ ይህ ተጫዋች እንግዲህ ወደ ሊዮን ለማምራት ከስምምነት እንደደረሰ ነው እየተገለጸ የሚገኘው። በተያያዘ ዜና እንግዲህ ማርኪኒዮስ በቋሚነት የብራዚሉን ክሩዚሮ ተቀላቅሏል። እንግዲህ የተጫዋች በአርሰናል ቤት ብዙ የመሰለፍ እድልን አልተሰጠውም ነበር። እንግዲህ አሁን የሚወጡ መረጃዎች እንደሚጠቁሙት ተጫዋቹ የብራዚሉን ክለብ ክሩዚሮን ለመቀላቀል እንደተስማማ ነው። ቡካዮ ሳካ እንግዲህ እንዲህ ሲል ነው የተናገረው፣ በአርሰናል ዝውውር ላይ ብዙ ወሬዎች አሉ እናም ሁሉንም ነገሮች የዝውውር መስኮቱ ሲጠናቀቁ እናያለን ምናልባትም የኔ ገዛ ካስፈለጋቸው ዝግጁ ነኝ፣ ምክንያቱም እኔ ከእንግሊዛዊ ተጫዋች ጋር ጥሩ ግንኙነት አለኝ ሲል ነው እንግዲህ እንግሊዛዊ ተጫዋች ቡካዮ ሳካ የተናገረው። እንግዲህ የድንቅ የሆነ ተጫዋች በአርሰናል ቤት እጅግ አስገራሚ ጊዜን እያሳለፈ እንደሚገኝ ይታወቃል። ሊሮ ሳኔ ስለ ወደፊት ሁኔታ ላይ እስካሁን ድረስ የወሰነው ነገር እንደሌለ ና የቱርክ ክለቦች ና የፕሪምየር ሊግ ክለቦች ፍላጎት በተጫዋቹ ላይ እንዳሳዩም እየተነገረ ይገኛል። እንግዲህ በእንግሊዝ ከሚገኙ ክለቦች ደግሞ የሰሜን ለንደኑ ክለብ አርሰናል በተጫዋቹ ላይ ፍላጎት አሳይተዋል። ነገር ግን የአርሰናል የመጀመሪያ ምርጫ ብራዚሊያዊ ተጫዋች ሮድሪጎ እንደሆነ ታውቋል። በነፃ ወኪል አርሰናሎች ተጫዋቹን የማግኘት እድል እንዳላቸው ይታወቃል እና ሁለቱንም ዝውውር ጎን ለጎን የማካሄድ ሀሳብ እንዳላቸው ነው እየተገለጸ የሚገኘው። አል ሂላል የኦሽሜን ዝውውር ከከሸፈባቸው በኋላ ፊታቸውን ወደ ቤንጃሚን ሼሽኮ ዝውውር አዙሯል። ሼሽኮ ወደ ሳውዲ የመሄዱ ጉዳይ በግልጽ አልታወቀም። ታዲያ ሌላሎች የሴሽኮን ዋጋ እርካሽ እንደሆነ እንደሚሰማቸውም ተዘግበዋል። ተጫዋቹን ለማስፈረም ሙከራ እንደሚያደርጉ ነው እየተገለጸ የሚገኘው። ነገር ግን በአርሰናልና በሌዝቢች መካከል የሚደረገው ንግግር ጥሩ ደረጃ ላይ እንደሆነም ታውቋል። እስካሁን ሙሉ ስምምነት የለም። ሉ ንግግሮችን ለማድረግ እንግዲህ የጀርመኑ ክለብ አርቢ ሌዝቪች ይፋዊ ጥያቄም እየተጠባበቀ እንደሆነም ተገልጿል። በቂ የሆነ ጥያቄ የሚቀርብለት ከሆነ ተጫዋቹን አሳልፎ ለመስጠት ዝግጁ መሆኑ ታውቋል። እንግዲህ አርሰናል በተለይም እንግዲህ በሚቀጥለው ሳምንት ለአርቢሌዝ ቢች ይፋዊ ጥያቄውን ያቀርባል እና ቤንጃሚን ሸሽኮ የአርሰናል ተጫዋች እንደሚሆንም እንግዲህ ሙሉ በሙሉ እርግጠኛ እንደሆኑ ነው እየተገለጸ የሚገኘው በዚህ ሳምንት እንግዲህ ዋነኛ ርዕሶች ከሚሆኑ ተጫዋቾች መካከል አንዱ ቤንጃሚን ሼሽኮ ሲሆን አርሰናል ከተጫዋቹ ወኪሎች ና ከአር ቢሌዝቢች ጋር ጥሩ ውይይትን አድርጓል። ወደ ሙሉ ስምምነት ለመድረስም ንግግሮች በዚህ ሳምንት መጀመሪያ ይቀጥላሉ። እንግዲህ ቤንጃሚን ሼሽኮ በአርሰናል ፕሮጀክት በጣም ተማርኳል። ና አርሰናል የሚፈልገው አጥቂ ለማግኘት የሚፈልገውንም አጥቂ ለማግኘት ተቃርቧል ሲል ነው እንግዲህ ፋብሪዚዮ ሮማኖ በዩቲብ ገጹ የተናገረው። እንግዲህ ለአርቢሌዝቢች እንግዲህ ከሸሽኮ ዝውውር ቢያንስ 7 ሚሊዮን ፓውንድ እንደሚፈልግም ተመላክቷል። የሳውዲ ክለቦች እንግዲህ ቅድም እንደነገርኳችሁ በቅርብ ሰዓታት ውስጥ ለቤንጃሚን ሸሽኮ ትልቅ ጥያቄ አቅርበውልታል። ነገር ግን ቤንጃሚን ሸሽኮ ቅድሚያ የሚሰጠው በአውሮፓ መቆየትን እንደሆነም እንግዲህ ታማኙ ፋብሪዚዮ ሮማኖ ተናግሯል። ውድ የአርሰናል ደጋፊዎች ድምፅ ተከታታዮች በዛሬው ዕለት የነበሩ መረጃዎች እኚህን ይመስላሉ። በአዳዲስ መረጃዎች እስክንገናኝ ድረስ መልካም ውሎት ሰመኘው።